አመት በዓል ዛሬ ይለያል እናንተ። ፋሲጋ! ሰላም ሰላም! ውድና የተከበራችሁ ቻናል ቤተሰቦቼ እንዴት ናችሁ? እኔ ደና ነኝ፣ እግዚአብሔር መስገን። እንኳን ለፋሲጋ ባህል በሰላም በጤና በፍቅር በደስታ አደረሳችሁ አደረሰን እያልኩ ባህሉን የሰላም የጤና የፍቅር የደስታ የአንድነት ያደርግልን እላችኋለሁ። ውድ ቤት ሰዎች እንግዲህ ውብ ሆኗል። እረ ቡታጅራዎች እናንተ የፈጣሪ ያለ ምንድኖ ይሄ ማመር እንደዚ፣ ከሙሽዬም ጀምሮ ማለት ነው ከሙሽዬም ጀምሮ ምንድኖ እንዲህ ማመር ረ ረ ቶ ቶ ብለናል። አራት በሮች እናንተ፣ በየቤቱ በየቤቱ፣ እግዚአብሔር ነው ብላችሁ ምናለ አለ እንዲህ የሚሆን ሁሌ ሁሌ፣ አመት ባል ቢመጣ ነው አልኩት። እግዚአብሔር ነው፣ በቃ ይለያሉ። እናንተ እንጃ፣ በተለይ ደግሞ ቡታጅራዎች በስማ በጣም ነው ይገርም። የምር ስነግራችሁ ማለት ነው። እንዲህ ነው እንጂ እንዲህ ነው እንጂ። አንድ አንድ ጊዜ የምር እድለኞች ነን እንላለን። ጌታ በጣም ነው የሚያምሩት። እግዚአብሔርን ፈጣሪ አሁንም እንደዚህ እንዳማሪባችሁ መጨረሻችሁ ያሳምሩ። ለሁላችሁም እውነቴን ነው ምላችሁ እና በዛሬ ቀን አንድ ሰው ብቻ ነው አዛዘነኝ ማርያምን አንድ ሴት እሷ ማናት? ማርያምን በጣም ነው አዘንኩላት። እግዚአብሔር ማለት አንጀቴ ነው ይበላችን ፍቅር ማለት ነው ፋድ እንደምታውቁ ሙስሊም ነው። ፋስ ገባሃል እንትን ማለት አይችልም እና ብቻውን ተነስታ ፎቶ ፖስት ስታደርጉ በጣም ነው ውስጥ ያዘነ የምሬን ነው ምላችሁ፣ እና በጣም ነው ያዘንኩት ማለት በቃ ያላድለ። አንዳንድ ጊዜ የራሳችን እድል ይሁን የራሳችን አተሳሰብ ሆን የት እንደምጥለን አናቅም ጌታ ነው ምላችሁ እና ከባድ ነው እላቸዋለሁ፣ ውድ ቤተሰቦች፣ ግን እሷ ብቻ ነው እንትን ያዛዘነችኝ ወይም ደግሞ በቃ ጥሩ ስሜት ያልተሰማኝ እሷ ጋር ነው እንጂ ሌሎቹ እንግዲህ በጣም ውብ ውብ ውብ ውብ እየሆኑ ነው። እንግዲህ የምር ስነግራችሁ በጣም ነው አማሪባችሁ የምር በጣም ከምነግራችሁ በላይ እግዚአብሔር አምላክ አሁንም እንዳማረ ያቆያችሁ ነው ምላችሁ። እኔ ሌላ ምንም ማለት ምንት ስጋ ብቻውን እንትብላለሽ ማለት ነው እንግዲህ ሌላ እና ብሩኬ የብሩኬ ወንድ ዊና እኔ ማቆ ነው መጻክሰላችሁ እንግዲህ ቤኪ እነዚህ ሁሉም ማለት ነው ከነ ጎደኛዎች ወይም ደግሞ ከሴት ጋር አንድ አይነት ለብሶ ምናምን በጣም ነው የሚያምሩት ማርያም ነው ምላችሁና አንዳንድ ጊዜ ክርስቶስ ነው ፈቀደ ጋብቻ ወይም ደግሞ የህይወት ትዳር እግዚአብሔር ነው ፈቀደ ብስሉ፣ እኔ ቀልድ ይመስለኝ ነበር። እና በጣም ነው የሚያምሩት ማርያምን ነው የሚላችሁ። ከአንዱ ሁለት ሲሆኑ በጣም እንደሚያምሩ ዛሬ ነው የተሰማኝ። ስሜቱን አስነግራችሁ እና በቃ እንዲህ አይነት ስሜት ሰምቶኝ ራሱ አቅም፣ እስቲ እዩት እዚህ ጋር እንደዚህ ትቅፍቅፍ ብሎ ተነስቶ ውስጥ ሲያደርጉ ጌታን በጣም ነው ያማረባቸው እና እንዲው አብሮ ያቆያችሁ፣ ማርያምን ዛሬው እንዳማረባችሁ ለምሳሌ ማለት ነው። እንደዚህ ጥንዶች ጥንዶች ሆኖ የመጡ ሰዎች የዛሬ አመትም እንዲ ብታዩ ማርያምን ባይላዩ ባይራራቁ ክፍተት በውስጥ በመካከላችሁ ባይፈጥሩ ይላሉ ማርያምን ነው ምላቸው። እግዚአብሔር አምላክ አብራችሁ ያቆያችሁ ነው ምላችሁ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ዳግ ማድረግ እንዳትረሱ። እንግዲህ ሙሽዬ እና ሀይሚዬ እና ማን ነበረ